ሀይምዬ ጠንካራ ሴት ናት፣ ስማርት ናት፣ ጀግና ሴት ናት ስንላት የምትናደዱ ሰዎች አላችሁ። መልካም መናደድ ይሁንላችሁ። እሷ የባሏ መከታ ናት፣ እሱም ደግሞ የሚስቱ መከታ ነው። ጠንካራና ጀግና ሴት እንደሆነች እሱም መስክሮላታል፣ እኛም አይተናል። ዛሬ ደግሞ ሄኖክን በጥፊ ስትለው እኔ በጣም ደስ ብሎኛል። ምክንያቱም አሽቃባጭና አስመሳይ ሰው አይደለም ጥፊ ሌላም ይገባዋል። አንዳንድ ሰዎች ደግሞ ወንድ ልጅ በጥፊ አይመታም መከበር አለበት የምትሉ አንዳንድ ሰዎች አላቸው። ሴት ልጅ ክብር የላትም እንዴ? ሴት ልጅ ሲናገራት ስሜት የላትም እንዴ? ክብር የላትም እንዴ? መከባበር ከተባለ ሁለቱም ላይ ክብር አለ። ግን በመከባበር መደማመጥ፣ መነጋገር፣ የሰውን ስሜት ጠብቆ ማውራት ትልቅነት ነው እንጂ ሰው እንደፈለገ እያወራ እንደፈለገ እየተናገረ የሰውን ክብር እየነካ እንከባበር የሚባል ነገር የለም። የአንዱን ክብር ዝቅ የአንዱን ክብር ከፍ ማድረግ አይቻልም። መከባበር እኩል ነው ብሎ ነገር የለም። በጥፌ የመታችሁ ደግሞ በስራው ነው የመታችሁ። ምክንያቱም ከመጀመሪያ እስከ መጨረሻ ድረስ ለመለያየት ነው የሚያወራው። በቃ እንዲህ እውነተኛ ጓደኛ እስኪ ከፍጻሜት እዩት ፍጹሜ ዛሬ ብቻ አይደለም የምናቀው ድሮ ነው የምናቀው። የብሩኬን ስኬት የሚፈልግ የዛሬውን የሚቆጣውን አይደለም የሚያየው የዛሬውን እንትኑን አይደለም የሚያየው። የወደፊት ህይወቱ እንዳምርለት ከሚወዳት ልጅ ጋራ እንዲቀጥል በሁለቱም ወገን ሆኖ ነገሮችን ለማስተካከል ብሩኬ ችግር ውስጥ እንዳይገባ ተው እያለ ይሄ ጓደኛ ሳይሆን ወንድም ነው ለሁለቱም፣ ማለት ነው ሀይሚዬም እንዳትጎዳ ብሩኬም እንዳይጎዳ አንተም ተው አንቺም ተይ፣ ቁጭ ብላችሁ ተነጋገሩ፣ ራሳችሁ አውሩ፣ የምትሄዱበት መንገድ ትክክል አይደለም እያለ ከመጀመሪያ እስካሁን ድረስ እኔ እውነት ጓደኛ አልለውም፣ የጓደኝነት ጥግ ወንድም ነው፣ የእውነቴ ነው፣ ለሁለቱ መከታ። ሄኖ ግን ሀይሚዬን እወዳታለሁ፣ እንደሄቴ ነው ማያት ብሩኬንም ወደዋል ሁለታቸው እንዲለያዩ አልፈልግም፣ የሚል እና ተመልሶ ደግሞ ብሩኬ ትክክል ነው ስላለፈ ህይወቱ ማስረዳት ግዴታ የለበትም ብሎ ነገር የለም። በህይወታችሁ ውስጥ ጥያቄ የፈጠረባችሁን ነገር ለፍቅረኛችሁ ወይም ለባላችሁ መጠየቅ መብታችሁ ነው፣ መመለስ ደግሞ ግዴታው ነው ብሎ ነገር የለም። ህይወት ላይ ሸፋፍኖ ማለፍ የሚባል ነገር የለም። በቃ መነጋገር ከተባለ መነጋገር ነው። የሆነ ጥያቄ ከፈጠረባችሁ ያለፈ ታሪክ ነው ቀስ ብሎ ማስረዳት ይችላል። በቃ ያለፈ ታሪክ ነው እንደዚህ እንደዚህ ነበረ፣ በቃ ይሄ ነው በቃ ብሎ መናገር ነው። ምንም ምንም የሚያጣላም ነገር አይደለም። ይሄን ያህል ስሜታዊ የሚያደርግም ነገር አይደለም። ገባችሁ አደለ? ልጅቷ ደግሞ መጠየቅ መብቷ ነው። ምክንያቱም የሂዶ ሂዶ የሆነ ነገር ክፍተት እንኳን ትንብይል እሱን ላለማጣት ነው ስለምትወደው ስለምታፈቅረው፣ ነገሮችን አጥርታ መሄድ ስለምትፈልግ መሰናክል እንዳይሆንባት የነገ ህይወቷን ለማስተካከል ነው። ገባችሁ አደለ? አንድን ወንድ ስለምታፈቅሩ ብቻ ስለምትወዱት ብቻ የሆነ ነገር በህይወታችሁ እየመጣ ሲደነቀር እሱን ላለማጣት እያላችሁ የምትሸፍኑት ነገር ነገ ህይወታችሁን እስከ መጨረሻው ሊያሳጣችሁ ይችላል። ግን ካሁኑ እየተነጋገሩ እያወሩበት ነገሮች የሆነ ነገር ሲፈጠሩ ሁለታቸው የማውራት እና ግንኙነታቸው የበለጠን እየዳበረ ይሄዳል እንጂ ምንም የሚያበላሸው ነገር የለም። ገባችሁ አይደለ? ሄኖክ ደግሞ በቃ ከመጀመሪያ እስከ መጨረሻ ድረስ ስለ መለያየት ብቻ ነው የሚያወራው። እንዴ ሰውም ይቺ ልጅ እኮ ብሩኬን ትወደዋለች እንዴ! ለብሩኬ ብዙ መስዋዕት የከፈለች ልጅ ናት። ብሩኬ እኮ ለሃይሚ ብዙ መስዋዕት የከፈለ ልጅ ነው አይደለ እንዴ! ሁለቱም ብዙ መስዋዕት የተከፋፈሉ ልጆች ናቸው። እንደዚህ በቀላሉ የሚለያዩ ልጆች አይደሉም። ግን በቃ አንድ ሰው እየጎተጎተ እንዴ ጥሩ አይደለም። የእውነት ነው ምላቸው። ልጁን ደግሞ ስለመታው ይቅርታ መጠየቅ አለበት። ወይ ይቅርታ ጠይቀው ያለችው ደግሞ እሱ ብሩኬ የሆነ ችግር ውስጥ እንዳይገባባት ስለምትፈልግ ነው። እሱ የሆነ ነገር ሆኖ ማየት አትፈልግም። ሀይሚ በቃ ስለምትወደው ስለምታፈቅረው እሱን ማጣት ስለማትፈልግ አይገባችሁም እንዴ እያንዳንዱ ነገር የምታደርገው ሁሉም ነገር በይቅርታ አለፈው። ተው በቃ የምትለው መተሳሰባቸውን ትናንትና አላያችሁም እንዴ? በዚህ እንኳ ጭንቀት ውስጥ ሆነው በዚህ ነገር ውስጥ እንኳ ሆነው እነሱ ይተሳሰባሉ። እኔ ለአንተ ብዬ ነው እሷም፣ ደግሞ እሱም ለአንቺ ብዬ ነው ይባባላሉ እንዴ። አንዳንድ ጊዜ ነገሮችን እያመዛዘናችሁ ብታዋቸው ጥሩ ነው ብዬ አስባለሁ፣ ውድ ቤተሰቦችና እና እውነቴ ነው። በዚህ አጋጣሚ ግን ፍጹሜ ሳላደንቅ አላልፍም። የእውነቴን በጣም ነው የሚያስደምመኝ፣ ነው የምላችሁ። በቃ ዝም ይላል። አቤት አክብሮቱ! አቤት እንዴት እንደሚያዳምጥ እንዴት እንደሚናገር! ብሩኬ ምንም ነገር ቢለው ምንም ነገር አይልም። በቃ ብቻ ብሩኬ ካለበት ነገር እንዲመለስ፣ ነገሮችን እንዲያስተካክል፣ ወደ ሰላማዊ መንገድ እንዲመጣ ለማድረግ የማያደርገው ነገር የለም። ለሁለቱም እኩል የሆነ ልጅ እንደዚህ አይነት ወዳጅ ስጠን። እውነት ይህን ነው ምላችሁ። እንደዚህ አይነት ሰዎችን ያብዛልን። እኔ በጣም ነው ደስ ያለኝ ሄኖክ። የሚገርማችሁ ነገር ማለት ነው ከእንትና ኤፍሬምና ህያብ ጋር ትዝ ካላችሁ ማለት ነው ብዙ ነገር ተዳርሰው ነበረ። አይታችኋል አይደለ? እዛም በጥብጦ በጥብጦ ነው የመጣው አሁን ደግሞ በጨሪቃዎች መታ ስለዚህ ከጨሪቃዎች ራስ ላይ ውረድላቸው ለማለት ያክል ነው እና ውድ ቤተሰቦቼ እግዚአብሔር ጨሪቃዎችን በሰላም በፍቅር ያምጣልን ነው ማለት የምንፈልገው ምክንያቱም ሁለቱም የዋህ ልጆች ናቸው ደግ ናቸው ምንም ቃላት እኔ ቃል የለኝም ለነሱ በጣም በጣም በጣም ማለት ነው እና ፈጣሪ ከክፉ ሊጠብቃቸው እንግዲህ ብሩኬ ደርሷል እና ሰብስክራይብ አድርጉ 300 ሺህ ይደርሳል። እነሱም ሰላም ይፈጥራሉ ማለት ነው እና በያሉበት ሰላማችሁ ብዝት ይበል እንወዳቸዋለን። እግዚአብሔር ከክፉ ይጠብቃችሁ ማለት ፈልጋለሁኝ። እናንተም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። መልካም ጊዜ ይሁንላችሁ።